ወንጌል ነው የማስተምረው፣ እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል፣ ክርስቶስን መምሰል ይጠይቃል። ሶ ግትልትል ውሸት በቤተክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማሁ ነበር። ጠንቋይ ይላል፣ አሁን በድቤት ሲነጠፍ በድግምት ደግሞ አሸነፉ ይል ነው። እኔ በጣም ጠንቋይ መተተኛ። ሊስን ሊስን ሊስን ሊስን የፈለጉትን መድገም ይችላሉ። አዳምጠኝ። እኔ ላውራወይ ላውራወይ ላውራ ያልሞተን ሰው ሞተ በሕይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተ ክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮው እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ። በሕይወት ያለን ሰው ሞተ ጓደኛዬ ነው በማለት አፍር ያለው ተሸማቀቅ ያለው እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨን እየመጣ ከፊት ለፊት መድን እንችላለን። ስለ እምነቱ መነጋገር ስለሚቻል እንጂ ቤተ ክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋችን ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለይ ነው የሚቀርበው። ለመሆን ጠንቋይ ነኝ ለራሱ ነው ነበርሁ ያለው ድግምተኛ ነበርሁ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በሕይወቴም አይቼም ሰምቼም አላቅም። በራሴ ሕይወት ላይ ማለት ይሄ ይህ ይሄ ጠንቋይ ምናምን በየ እሱ እንደነገረኝ ጠንቋይ ነው ብሏል። መብቱ ነው። እሱ ምንድነው የነበረበትን ሕይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኛ ላይ ያን ቀን ድምጼ ተዘግቶ ነበር። ጌታ ሲቀበለው ድምጼ የተፈወሰ ነው ያለው። ሶ ዲቤቱን ተቀብየዋለሁ። ምንም ችግር የለውም። ግን መጀመሪያ የዋሻውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንክ ዩ በጣም ጥሩ ኦኬ። እሺ እንኳን ደህና መጣ። ከስዲ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊናዬ አይፈቅድልኝም። ስለዚህ ይህን ጥያቄ እጠይቅሃለሁ። ምን አይነት ጥያቄንም ጠይቀህ ያለ ሞተ ሰው ሞቷል ብለህ ተናግራህ ነው ብለህ ያልከኝ፣ እኔ የሞተው አብሮ አደጌ ምን እንደምሰማችሁት ወንድሞቼ፣ እናቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሽ ድበኩሉ ማይከፍተህ የእናቱ ስም እና ስንት ወንድሞች ስንት እህቶች እንዳሉት። ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት ስንት ወንድሞች ስንት እህቶች አሉት አውቀዋለሁ ብለኸኛል ማይክ ፈት እና ውራኝ በጣም ጥሩ አሁን አንተ አብሮ አደጌ አብሮ አደጌ ስሙት እያልክ ያሰማኸው ሰው የእናቱን ስ- አዳምጥ ጥያቄን አዳምጥ መጀመሪያ ሚዩት አድርጌሃለሁ ጥያቄን ዳይቨርት እንዳታደርገው ቀሲስ በበኩሉ ኦኬ ያው ቀሲስ ብዬ ቅስናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቀህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል። ያቱስ አንተ አቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው፣ ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር እምኖረው አንተም ውጭ ሀገር እምትኖረው ከሀገራችን ከወጣ የተለያየ ጊዜ ነው። እኔ አሁን ወደ 14 ዓመቴ ነው። በእነዚህ ሁሉ አመታቶች ውስጥ ለሁሉ እንዳዛሩ ታሪካዊ አመጣጥ እያልክ ልጨርስ፣ አድመጣኝ፣ ልጨርስና

ታሪክህን ያንተን ውሸት አላዳምጥም። ድቤቱን ተቀብያለሁ። ናንግ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ ዲቤቱን ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድመጣኝ። የአንተን ግትልትልን የመስማት ትልን የመስማት ግዴታ የለብኝ። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ አድምጠኝ እኮ ቤቱ መቼ ይሁን? ቀኑን ንገረኝእንደዛ የለም አሁን ኳ አድምጠኝ መልሰልኛል በሬሳ ቀኑን ንገረኝ ነው ትትል ውሸት ግን በአድወውን ነው ማስቀአራቁታል እንደ ካህን ቄስ ነው፣ ያውም ደግሞ ያቆነኝ እያልክ የዋ ገና ከጸሎተ ማርያም ነው የምጀምርልህ፣ ያቆነኝ እያል እንዲህ አይነት ሰው ነው። እንግዲህ ቤተ ክርስቲያን እድል ነው። የአስራ አራት አምስት ዓመትን የውሸት ቅን አሰጣላለሁ እና በምትፈልገው ዲቬ እገባለሁ ካንተ ጋር። ልብ በሉ ልብ በሉ። አዎ እዚህ ያላችሁ አንድ ሺህ አምስት መቶ ሰው ለስሙ ካህን ነው። በጣም በጣም በጣም እየገለፈጠ ነው ምን

ግጥልትልን አሰጣል ነበር ግን አትቀበልም። ይው ያንተ ቻው የትክሱን ብቻ ይሁት ምን ያህል እኔ የኢትዮጵያ ኦርቶዶክስ ታሪክ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ታሪክ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለታቦት ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በረ ሬሳ ላይ ከሞተ ዘጠኝ ዓመት የሆነ ወንድሜ አብሮ አደጌ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሚሽነር እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው እኔ አንሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው ወርቶስ ፋሪስ ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም እራሱ አላውቅም ነበር። አይቻቻው ላይ ሶሪ ላይ ወጭ ነው እንደዚህ ሻሻ እንደዚህ እየደፋ እያለ ነው ልብ በሉ ወገኖች። ነው ማይክ ማ ኮሜንቱ ክፈጭ ወጥየው ከፈችላቸው እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በህረን እሱ ደግሞ አልሞተም ነው እያለኛለሁ ይ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ወይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው አይደረግም በየትኛው